በፕሮግራሙ ላይ የክልሉን አጠቃላይ የአስፈጻሚ ተቋማት ሪፖርት ያቀረቡት የክልሉ ፕላንና ልማት ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል በበጀት ዓመቱ ዘጠኝ ወራት በኢኮኖሚ፣ በማህበራዊ፣ በአስተዳደርና ህግ ጉዳዮች ዘርፍ የተከናወኑ ስራዎች ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ አፈጻጸም የተስተዋለበት ነው ብለዋልም። በቀረበው ሪፖርት ላይ አስተያየት የሰጡት የስራ ኃላፊዎች በግብርና ሜካናይዜሽን ተስፋ ሰጪ እንቅስቃሴዎች ቢኖሩም ዘርፉን ከማዘመንና ከማስፋፋት አንስ አንጻር ቀሪ ስራዎች መኖራቸውን አንስተዋልም። አርሶ አደሩ በጣም በስፋት ኩታ ገጠም በስፋት ማረስ ይፈልጋል። ግን የትራክተር ዋጋ በጣም ከፍ ያለ ነው፣ ከፍ ብሎም አይገኝም። አይቲክ ባለኝ መረጃ አንድ ሄክታር እስከ 10 ሺህ 11 ሺህ ነው የሚያስከፍሉ፣ እሱም ትራክተሩ አይገኝም። ስለዚህ አርሶ አደራችን በምንፈልገው ኩታ ገጠም የኛ መልእክት ተቀብሏል፣ ለመስራት ዝግጁ ነው። መካናይዜሽን ለመጠቀም ፍላጎት አለ ግድ ካለው አቅም አንጻር በዚህ ላይ የምንፈልገው ነገር እና የተለያዩ በተለያዩ እንደተደራጅተው ልማት ባንክም ከምንም ብድር አግኝቶ ምናልባት እንደው ወንድም ማስራይ ቀጣይ ምንድን ነው ተከትለን ሜካናይዜሽን በክልላችን ልናሳድግ የምንችለው ምንድን ነው። አሁን ተስፋ ሰጪ ቡናን ወደ ማዕከላዊ ገበያ ከመላክ አንጻር የተሰሩ ስራዎች አበረታች ቢሆኑም በዘርፉ የሚስተዋሉ እንቅስቃሴዎች ያልተቀረፉ መሆናቸውን ተሳታፊዎች ያነሱት ሌላኛው ጉዳይ ነው። አንዱ ከቡና ላይ ለማዕከላዊ ገበያ ከማቅረብ አኳያ ከእቅድ አኳያ አሁን ያለን አፈጻጸም ለክፉ የሚሰጥ እንዳልሆነ እንደምረዳለው አፈጻጸማችን የበለጠ ከፍ እንድል ሕገ ወጥነትና ኮንትሮባንድ ከዚህ ከኤክስፖርት ምርቶች አኳያ እንዴት ነው በየአካባቢ እየተመራ ያለው? እዚያው ዞኖቻችን ስላሉ እቅዶቻችን ለማሳካት ያለቸውም እንዳትባክን በሚፈለገው መጠን ለማዕከላዊ ገበያ እንዲቀርብ ከማድረግ አኳያ እኔ በጣም ትኩረት ማድረግ በጣም ጠቃሚ ነው የሚል ሀሳብ ለማንሳት ነው። ባለፉት ጊዜያት ማህበረሰቡን በጤና መድህን ተጠቃሚ ለማድረግ በተሰሩ ስራዎች በርካታ ለውጦች ተመዝግቧል። ሽፋኑንም ከ75 በመቶ በላይ ማድረስ ተችሏል። ይሁንና ከመድኃኒት አቅርቦትና ተግባራቱን ከማሳለጥ አንጻር አሁንም ሰፊ ርብርብ የሚፈልግ መሆኑ ተገልጿል። አሁን የተሰበሰበው ገንዘብ ታሳቢ ተደርጎ በጤና ተቋማት ላይ አስቀድሞ መድኃኒት አቤል ተደርጎ ለማጠመ ብቻ ማለት ነው። ሌላውም ሳያጠቃልል ለማጠመ ተጠቃሚዎች በዛ ልክ መድኃኒት ቀርቦ ማይጠቀሙ ከሆነ ገንዘብ አበባ ብቻ አሁንም አልተጠቀምኩም የሚል ሃይማልካ ማስደደ ችግር እንዳይመጣ ጤና ቢሮ ይህን አሰራር ለማስተካከል ምንድን ነው ያለው እይታ? በሌላ በኩል በክልሉ ያሉ ጥብቅ ደኖችን ለትውልድ ማቆየትና አዲስ ተከላላይም ሊተኮር የሚገባው መሆኑ ተነስተዋልም። በክልሉ ያሉትን የኢንቨስትመንት አማራጮች ከመለየትና ከመጠቀም አንጻር ያሉ ክፍተቶች ሊስተካከሉ የሚገባቸው መሆኑም ተገልጿል። ኢንቨስትመንት ፖቴንሻል ላይ ልዩ ትኩረት እንሰጥ ይገባል ነው። አሁን ብዙ ጊዜ ኢንቨስተሮቻችን ራሳቸው ሂዶ አስጠንቶ ነው እየመጡት ያለው እንጂ ከዘጠኝ ሺህ ሄክታር በላይ መሬት በኢንቨስትመንት ፖቴንሻል ቢሮ ያስጠናው አለ። ነገር ግን በቂ ነው የሚል ግምገማ የለንም። ክልላችን ከዚህ በላይ አቅም ስላለው በዚህ ረገድ ላይ ዞኖቻችን ፖቴንሻሎቻችንን አስጠንተን ማስቀመጥና ኢንቨስተሮቻችን ሲጋበዙ ከተጠኑት ፖቴንሻሎች እየተቀዳ የሚሰጥበትን ሁኔታ ማመቻቸት እንዳለብን ትኩረት እንድሰጡ ስለፈለግን ነው። በስራ ዕድል ፈጠራ፣ በቴክኒክና ሙያ ተቋማት የሰልጣኝ ተማሪ ቅበላ ማነስ ችግርና ተያያዥ ጉዳዮች መስተካከል ያሉባቸው መሆኑም እንዲሁ ተነስቷልም። በመጨረሻም የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሹም የተጠናከረ የድጋፍና ክትትል ስርዓት በመዘርጋት በበጀት አመቱ ዘጠኝ ወራት የተከናወኑ ተግባራትን ውጤት አጠናክሮ ከማስቀጠል ባለፈ እንደ ችግር የተነሱ ጉዳዮችን በቀሪ ጊዜያት ለመቅረፍ ቅንጅታዊ አሰራርን በማጠናከር መስራት ያስፈልጋል ብለዋል።